ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? ላይክ፣ ሰብስክራይብ፣ ሼር ማድረጉን እንዳትረሱ። የእናንተ ትብብር፣ የእናንተ ጥረት አሁንም የምትሄዱበት ርቀት ትልቅ በመሆኑ እያንዳንዳውን እንቅስቃሴ መመልከትም ስለምችል ትልቅ አስተዋጽኦ ስላላችሁ አሁንም ይህን ማድረጋችሁን እንድትቀጥሉ ጠይቃችኋለው። በእርግጥ ቤተሰቦች ስለሆናችሁ ብዙ ነገሮችን እያደረጋችሁ እንደሆነ እያንዳንዱን እንቅስቃሴያችሁን ስለምመለከት ማን ምን አደረገ የሚለውን ስለማይማን በተደጋጋሚ ወደ ቻናሉ መጣ የሚለውን ስለምመለከት በእርግጥም ደስተኛ ነኝ ቤተሰቦች ስላችሁም ከዛ አንጻር ነው። ለዚህም ነው የተጣ ራና ምንም አይነት የማያወላዳ መረጃ የማጋራችሁ ወደ ተመልካቹ ቼ እና አሁንም ሰብስክራይብ ማድረጉን ሼር ማድረጉን ለቤተሰቦቻችሁ ማጋራትፉን እንዳትረሱ አመሰግናችኋለሁ። የህንድና የፓኪስታንን ጉዳይ እነግራችኋለሁ። ህንድና ፓኪስታን እግረኛ ጦራቸውን አላሰልፉም እንጂ ከባድ የሚባል ውጥረት ውስጥ ገብተዋል። መተኳኮስም እንዲሁ በቀጥታ ተጀምሯል። ሳምንት አልፎታል። ወዴት ሊያመራ አመራ ይችላል? ሁለቱም ኒውክሌር የታጠቁ ሀገራት በመሆናቸው ምን አይነት ጉዳይ ዓለም አቀፉ ማህበረሰብ እስከማንጎን እየቆመ ይገኛል የሚ ሚለውን እንዲሁ በስፋት ነግራችኋለሁ። ፓኪስታንም ዘመቻዋን ጀምራለች። እጅግ አስቸጋሪ እንደሆነ እየተነገረ ነው። ሰፋ ያሉ መረጃዎችን አጋራችኋለሁ። ለህንድ ይህን ማለት እፈልጋለሁ። የኢንድስ ወንዝ የራሳችን ነው፣ የእኛም ሆኖ ይኖራል። ከኢንድስ ወንዝ ውሃ ይፈሳል፣ ወይም ደግሞ የህንዳውያን ደም በወንዙ ላይ ይፈሳል። በህንድና በፓኪስታን መካከል ያለው ውጥረት ዛሬ መልኩን እንደለወጠ የፖለቲካና ወታደራዊ አዋቂዎች በትንታኔ መልክም በስጋት መልክም የሚያስቀምጡት ጉዳይ ሆኗል። እስካሁን እግረኛ ጦሩ አልተሰለፈም እንጂ የጦርነቱ ሁኔታ አየር ላየር እጅግ አስቸጋሪ ሆኖ አንዳቸው በአንዳቸው ላይ ጥቃት መሰነዛዘር ጀምረዋል። በተለይም ፓኪስታን ጥቃት መጀመሯ አሊያም ዘመቻዋን መጀመሯ ነገሩን ውስብስብ እያደረገው መጥቷል። አምስት ሰዎች ፓኪስታን በሰነዘረችው ጥቃት በጃሙ ህይወታቸውን ማጣታቸው ተነግሯል። ህንድ በምታስተዳድረው ካሽሚርም እንዲሁም ፓኪስታን ታዲያ በተለያዩ ጉዳዮች ህንድ ላይ በዌብሳይቷ አሊያም በድረገጽ ላይ ጥቃት መሰንዘሯ ጭምር ተነግሯል። ይህም ታዲያ ቡኒያን ማርሱስ የተሰኘ ዘመቻ ከመክፈቷ ጋር እየተገናኘ ነው። ቡኒያን ማርሱስ የቅዱስ ቁርአን ቃል እንደሆነ ወይንም ደግሞ ከሱ ቨርስ የተወሰደ እንደሆነ እየተነገረ ይገኛል። ለዚህም ነው የፓኪስታንና የህንድ ውጥረታቸው ፖለቲካዊ ብቻ ሳይሆን ሃይማኖታዊ የሆነ መጥቷል የሚባለው በርካታ ተኩሶች አሊያም እንዲሁም ፍንዳታዎች እየተሰሙ ሲሆን እጅግ አስቸጋሪ ሆኗል። ህንድ በምታስተዳድረው ካሽሚር አካባቢ እንዲህ አይነቱ ነገር በስፋት እየተስተዋለ ሲሆን አስቸጋሪነቱ ሊቀጥል እንደሚችል ተነግሯል። የተለያዩ ጥቃቶች የደረሱ ሲሆን አሁን ባለው ሁኔታ ደግሞ በሰሜናዊ ህንድ አካባቢ ኤርፖርት፣ ወይንም ደግሞ አየር መንገዶች ለመዘጋት ተገደዋል። ኢስላማባድ የተለያዩ ሀሳቦችን የሰጠች ሲሆን ከህንድ ጋር ያላትን ግንኙነት እንዲሁ የማደሱ ነገር እንደሌላት በግልጽ እያስቀመጠች ይገኛል። የእንደሱ ወንዝ ስምምነት መቋ ማቋረጥ በፓኪስታን ህዝብ ላይ የተሰነዘረ ጥቃት እስከ ማለትም ደርሳለች። ለዚህ ነው እጅግ አስቸጋሪ እየተባለ የሚገኘው። ከዛም ባሻገር ፓኪስታን ወታደራዊ አጋጣሚዎችን በተለይም የወታደር መሰረተ ልማቶችን ህንድ ውስጥ ገብታ መምታቷ ተነግሯል። ለዚህም ነው አስቸጋሪው ነገር ከትላንቱ ዛሬ ተባብሶ እየቀጠለ ነው እየተባለ የሚገኘው። ቡድን ሰባቶች አሊያም ዲሰብን ህንድና ፓኪስታን ውጥረታቸውን እንዲያበርዱት ትልቅ ጥያቄ እያቀረቡ ይገኛል። ዓለም ልትሸክመው የማችለው አደገኛው ውጥረት ሊሆን እንደሚችልም ተነግሯል። ተገደዋል። ከባድ ስጋት አለብን በሚል ሀሳባቸውን ለማጋራት ተገደዋል። የህንድና የፓኪስታን ጉዳይ ተባብሶ የቀጠለ ሆኗል። ቀስ በቀስ አለም አቀፋዊ ገጽታን እየተላበሰ ከመምጣቱን ባሻገር በሩሲያና ዩክሬን ትከሻው የጎበጠው አለም በእስራኤል ሐማስ ብሎም በመካከለኛው ምስራቅና በሱዳን እርስ በርስ ጦርነት ስነ ልቦናው የተዳከመው የዓለሙ ማህበረሰብ አሁንም ሌላ ፈተና እየተጋረጠበት እንደሆነ ተነግሯል። አስቸኳይ መፍትሄ እስካልመጣ ድረስ አለም ወደ ሶስተኛውና ወደ ተፈራው የኒውክሌር ውጊያ አሊያም ውጥረት ልትገባ ትችላለች የሚል ስጋት እየመጣ ነው። መፍትሄ ማስቀመጥ ያስፈልጋል የሚባለውም ከዚህ አንጻር ነው። ታዲያ ላለፉት ሶስት ሳምንታት በህንድ ይዞታ ስር በሚገኘው ካሽሚር ግዛት በጎብኚዎች ላይ ጥቃት ከተሰነዘረና የ26 ሰዎች ህይወት ካለፈ በኋላ ኒውዴልሂ ተቆጥታለች። ከኢስላማባድ ጋር በእጅጉ ከመፋጠጧን ባሻገር አሁን ወደ ግልጽ ጦርነት ተሸጋግረዋል። ዛሬ ላይ ህንድ በፓኪስታን ስር የሚገኘው ካሽሚር በዘጠኝ ቦታዎች ላይ የሚሳይል ጥቃት መሰንዘሯን መግለጿ የሚታወስ ሲሆን ወደ ግልጽ ጦርነት መግባታቸው እንደማይቀርም በእርግጥ ፍንጭ የሚሰጥ ያደርገዋል። የዛሬው ደግሞ መጠቃቃቱ እጅግ አስቸጋሪ በመሆኑ የቻይና ተዋጊ ጀቶችም ሳይቀሩ ሳይቀሩ ከኢስላማባድ በኩል መጥተው ህንድ ላይ ተመጥተዋል መባሉ እጅግ አስቸጋሪ አንደምታና ዓለም አቀፋዊ ይዘት እንዳለው ይነገራል። ታዲያ የተለያዩ ቦታዎችን ህንድ መትቻለሁ ብትልም በተለይም በመጀመሪያው ጥቃት ዘጠኝ ቦታዎችን መትቻለሁ ብትልም ፓኪስታን ግን አምስት ነው ማለቷ ይታውሳል። በዛ ሰዓት የመጀመሪያው ቀን ጦርነት ተመትተው መውደቃቸው ይታውሳል። ምንም እንኳን እንዲህ አይነቶቹ ነገሮች መልካቸውን ቀይረው ውስብስብ ፖለቲካዊና ወታደራዊ እድሎችን ይፈጥራሉ ቢባለም፣ ታዲያ ከፓኪስታን በተሰነዘረ ጥቃት ዛሬ በርካቶች ህይወታቸውን ስለማጣታቸው ህንድ እየተናገረች ይገኛል። ፓኪስታንም እንዲሁ አስቸጋሪ በሆነ መልኩ በርካታ ሰዎች ሰላሳ አምስት አካባቢ የሚሆኑ ሰዎች እስካሁን ህይወታቸውን እንዳጡ ትናገራለች። የህንድ መከላከያ ሚኒስቴር ጥቃቱን ዘመቻ ሲንዶር በሚል በጠራው ባለፈው ለሞቱበት ቱሪስት ያጸፋ ምላሽ ጥቃቱን እያረገ መሆኑን ያስታወቀ ይገኛል ሰዎች ላይ ጥቃት ሰንዝሮ ህይወታቸውን ለማጣት የተገዳል ተጋደሉት ይህ ጥቃት ደግሞ ከሁለት አስርተ ዓመታት ወዲህ በርካታ ህንዳውያን ህይወታቸውን ያጡበት እንደሆነ ተነግሯል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ተጠርጣሪዎቹን ከየትኛውም ዋሻ ቢሆን ገብተናውተን እናድናቸዋለን፣ እንይዛቸዋለን፣ ለፍትህም እናቅርባቸዋለን ብለው ነበር። በመጨረሻ ግን ጥቃት ሰንዝረው ከፓኪስታን በኩልም አደገኛ ውስጥ ጥቃት መሰንዘር ቀጠለ እንጂ ነገሩ ውስብስብ ነው ለማለት ዛሬ አዳጋች እንዳልሆነ እየተነገረ ነው። ከየትኛውም አካባቢ የሚወጡ ምንጮች በተለይም የሐሰት መረጃዎች ግዛታቸው ነገሩን አስቸጋሪ ቢያደርገውም የ250 ሚሊዮን የፓኪስታንና 1.4 ቢሊዮን ቢሊዮንና ከዛም በላይ ህዝብ የህንድ ጦርነት ደግሞ ለዓለማችን እጅግ አስቸጋሪ ውጤት ያለው ሊሆን ይችላል። ፓኪስታን በጎብኚዎች ህይወት ላይ ምንም አይነት ተሳትፎ እንደሌላት ወይም ደግሞ ህይወታቸው ሲቀጠፍ የለውበትን ብትልም የህንድ የሚሳይል ጥቃት ግን በብሪት የተፈጸመ ነው ስትል ስታወግ ሰምታ ነበር። አሁን ባለው ግን ነገሮች መልካቸውን ላለመለወጣቸው እርግጠኛ መሆን አይቻልም። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሸሪፍ ለዚህ ጥቃት ተመጣጣኝ ምላሽ እሰጣለሁ ካሉ በኋላ ጥቃቱ ቀጥሏል። አሁን ውጊያው ሌላ መልክ እንደ እንዳያሳይ እየተነገረ ይገኛል በተለይም የቻይና ጀቶች ተሳትፈዋል ህንድን በማጥቃቱ መባሉ ነገሩን እያወሳሰበው ነው በእርግጥ ቻይናና ህንድ በተለያዩ ጉዳዮች በሂማሌ አካባቢ በህዝብ ቁጥር በቀጠናዊና ና ከዓለም አቀፉ ማህበረሰብ አንጻር ተገዳዳሪ መሆናቸው እንዲህ አይነቱ ነገር ተጠባቂነት ይኖረዋል ህንድ በንጹሐን ላይ ጥቃት ፈጽማለች የሚል ክስ ከፓኪስታን ቢቀርብባትም አሸባሪዎችን ኢላማ ውስጥ አስገባው እንጂ እኔ የለውበትም የሚል አቋም አላት ታዲያ በአሸባሪዎች መሰረተ ልማቶችና ኢላማ የተደረገባቸው ቦታዎች እንዲሁ ትኩረት የተደረገባቸውና ስጋት ናቸው የተባሉ ናቸው ብትላቸውም እጅጉን አስቸጋሪ ውጤት እንዳለው ግን ለመገመት የሚያዳግት አልነበረም። የፓኪስታን መከላከያ ሚኒስትር ከሀዋጅ አሲፍ ይህ የህንድ ጥቃት የደረሰው ሆነ ተብሎ ለመጉዳት ነው በሚል ያጣጥሉታል። የፓኪስታን መከላከያ ሚኒስትር ይህም ቢሎም ከህንድ በኩል ያለው መግለጫ ደግሞ መልኩ ሌላ ነው። ህንድ በፈረንጆች 2016ና 2019 ፓኪስታን በወታደሮች ላይ ጥቃት አድሳብኛለች ስትል የቆየች ቂሟን የሰን የአንገታቸውን ቂሟን አሁን እንደቀሰቀሰች እየተነገረ ይገኛል። ምናልባትም ህንድ ይህን ማለቷ አሁን የሚደረገው ዘመቻ ከባድ ሊሆን እንደሚችል ጠቋሚ ነው። ታዲያ ተንታኞችም ተበራክተዋል። በጠቅላይ ሚኒስትር ናሬንድራ ሞዲ በካሽሚር ትከሻ ላይ ታዝለው ህንድን የሚወጉ ሁሉ በሙሉ የዓለማቸው ፍጻሜ ይሆናል ዘንድ ኦፍ ደ ርድ ሲሉ ገልጸውት ነበር። ታዲያ ከፈለጋችሁ ጥቃት ታዲያ ከፈለጋችሁ ጥቃት ካልፈለጋችሁ ደግሞ በራሳችሁ መንገድ ምላሹን አሊያም ኃላፊነቱን ተወስዳላችሁ ነበር። ነገሩ ሁኔታው ውስብስብ ለማለት ዛሬ እጅግ ቅርብ ጊዜ ቢሆንም ነገሩን ደግሞ በተለያየ የፖለቲካ መነጽር መመልከት የዓለማችን ፖለቲከኞችን እያስገደዳቸው ጉዳይ ሆኗል። ነገሩን ታዲያ በፓኪስታንና በህንድ መካከል ብቻ የሚደረግ ጦርነት አድርጎ ማሰብ ዛሬ ፖለቲካዊ የዋህነት እንደሆነ በርካቶች የሚስማሙበት ጉዳይ ነው። እስከ አውሮፓ እንዲሁም እስከ ሰሜን አሜሪካ ድረስ የተዘረጋው የዓለማችን ውጥረት መልኩን የለወጠበት አጋጣሚ ዛሬ በመካከለኛው ምስራቅ ያለው የእስራኤልና የሐማስ ውጥረት እንዲሁም የየመኖቹ ሁቴዎችም ጭምር እንደሆነ ይነገራል። የተለያዩ ሀሳቦችን ማስቀመጥ ዛሬ ለበርካቶች እንደ ጥያቄ ቢቀመጥም፣ አሁን ባለው ሁኔታ ግን መፍትሄ የሚሰጥ ኃይል እንደ ጠፋ እየተነገረ ይገኛል። አሁናዊ አዳዲስ መረጃዎችን የሚያወጡ መገናኛ ብዙሀንም ወገንተኛ የሆኑ በመምጣታቸው እጅጉን አስቸጋሪ ሁኔታ ታ አሊያም የፖለቲካ ምዕራፍ እየተከፈተ እንደሆነ እየተነገረ ይገኛል። የፓኪስታን ጦር የተለያዩ ዘመቻዎችን በተለይም ሁኔታውን እያወሳሰበው መሄዱ አስቸጋሪ ያደርገዋል ተብሎ ይታሰባል። በመካከለኛው ምስራቅ ያለውን ውጥረት ወደ ኤዥያ በተለይም በደቡባዊ በኩል የመውሰዱ ነገር የዓለም ፖለቲከኞች ትኩረት ሊሆን ይችላል የሚል ሌላም አረዳድ አለ። የአሜሪካ ልዩ መልእክተኛ ደግሞ ፓኪስታን የዲፕሎማሲ እንቅስቃሴዎችን ዘግታለች በሚል ለማወሳሰብ መሞከራቸው አስቸጋሪው ጊዜ እየመጣ እንደሆነ ይጠቁማል። ምክንያቱም ኢስላማባድ ከቤጂንግ ጋር አብራ እንደምትቆም እየተነገረ ስለሆነ ዋሽንግተን ደግሞ ከኒውደልሂ ጋር አብራ የመቆም እድል እንደሚኖራት ሳይታለም የተፈታ ያደርገዋል። እንዲህ አይነቶቹን አካሄዶች ዛሬ በፖለቲከኞችም ሆነ በተለያዩ አካላት አረዳዱን መቀየር እጅጉን አስቸጋሪ ነው። ቡኒያን ማርሱስ የተሰኘው ዘመቻ ደግሞ ከፓኪስታን በኩል ሃይማኖታዊ ይዘት እንዲኖረው በመደረጉ በቀላሉ የማይቋጭ ጦርነት ሊሆን ይችላል። የህንዱ ጠቅላይ ሚኒስትር ናሪንድራ ሞዲ የሚሰጧቸው አስተያየቶችና የኢንዱስ ወንዝን ንቅስቃሴ መዝጋታቸው ደግሞ እጅጉን አስቸጋሪና አንዱ በሌላው ላይ ከባዱን ዘመቻ እንደከፈተ የሚጠቁም ያደርገዋል። የኢንደስ ወንዝ ስምምነት በ1960 የተደረገ ሲሆን ማለትም በኒው ደልሂና በኢስላማባድ በኩል አሁን ባለው ሁኔታ ደግሞ አብረው እየሰሩ የነበረበትን አጋጣሚ ናሬንድራ ሞዲ ጥሰውታል ተብሏል። ታዲያ የኢንደስ ወንዝ ጉዳይ ደግሞ ልክ የፓኪስታን የህይወት ጉዳይ ነው። በአባይ ወንዝ ላይ ግብፅ የምታቀርበውን አይነት ጥያቄ በማቅረብ ይታወቃሉ ፓኪስታናውያን። እንዲህ አይነቱ ውጥረት ደግሞ በቀላሉ የሚፈታ የዓለም ሆኑ ሚስጥር ሁለቱም ኃይላት የኒክሌር ጦር መሳሪያ የታጠቁ በመሆናቸው ነው። ህንድ አንድ መቶ ሰባ ሁለት የኒኩሌር አረጫፎች እንዳሏት ይነገራል። በሌላ በኩል ደግሞ ፓኪስታን አንድ መቶ ሰባ የሚሆኑ እንዳሏት ይነገራል። እነዚህን ነገሮች አንድ ላይ ሰብስበው መያዝ የለመን ፖለቲካ ብቻ አይደለም፣ የጸጥታ ሁኔታም የመቆጣጠር ጉዳይ ስለሆነ የመንግስታቱ ድርጅት ዋና ጸሐፊ አንቶኒ ጉተሬዝ የሁለቱ ሀገራት ጦርነት ተባብሶ ከቀጠለ አለማችን ይህን ጦርነት የማስተናገድ ትከሻዋም አቅሟም ደክሟል ማለታቸው ይህኑ ያስረግጣል። በእርግጥም 250 ሚሊዮን የፓኪስታን ህዝብና 1.4 ቢሊዮን የህንድ ህዝብ ጦርነት ውስጥ ገባ ማለት አለም አቀፋዊነቱ በአራት ሰዓታት ውስጥ የሚረጋገጥ ይሆናል። ለዚህም ነው ከኒውክሌር እስከ ህዝብ ቁጥር፣ ከኢኮኖሚ እስከ ቀጠና እጅግ አስቸጋሪና ውስብስብ የሆነ የፖለቲካ አውድ ለዓለማችን ሊፈጡ ይችላሉ የሚል ፖለቲካዊ ስጋት ከግራም ከቀኝም እየወጣ የሚገኘው እንዲህ አይነቱን ሁኔታ ታዲያ ዛሬ መፍትሄ መስጠት የሚቻለው ከዜና ባሻገር እንደሆነ ከሆነ ከግራም ከቀኝም የሚወጡ መረጃዎች ለመጠቆም ይሞክራሉ። እንዲህ አይነቱን አካሄድ ዛሬ መፍትሄ መስጠት ከተቻለ አለማችን ሰላም ልትሆን እንደምትችል ቢገመትም፣ አሁን ባለው ሁኔታ ግን ሸሪፍም ሆኑ ናሬንድራ ሞዲ ግፋ ብለው አይነት አቋም እያራመዱ ይገኛል። ያም ሆኖ ግን የፓኪስታን ኃይሎች ጥቃት መሰንዘራቸው ተነግሯል። ህንድ ላይ ማለት ነው። ህንድ ከዚህ ቀደም አደገኛውን ጥቃት በመጀመሪያው ውጥረታቸው መፈጸሟን ተከትሎ የተደረገ እንደሆነ ተነግሯል። አጸፋዊ ምላሽ ነው። አሁን ባለው የፖለቲካ አካሄድ ፎርታ ወይንም ደግሞ አንዱ ጥቃት ሲሰነዝር ሌላው ጥቃት መሰንዘር አሊያም አንዱ ታሪፍ ሲጥል ሌላው ታሪፍ መጣል እንዱ የሰጥ አገባ ፖለቲካ እየሰፋ መምጣቱ ነገሩን በቀላሉ ለማየት አዳጋች እንደሚያደርገው እየተነገረ ይገኛል። ለህንድ ይህን ማለት እፈልጋለሁ። የኢንድስ ወንዝ የራሳችን ነው፣ የእኛም ሆኖ ይኖራል። ከኢንድስ ወንዝ ውሃ ይፈሳል፣ ወይም ደግሞ የህንዳውያን ደም በወንዙ ላይ ይፈሳል።